ኢትዮጵያዊ ዲፕሎማትን የገደላቸው አሸባሪው አልሸባብ ነው ሲሉ የላስ አኖድ ግዛት ጠቅላይ አቃቤ ሕግ ገለጹ። ዲፕሎማቱ አቶ ፋራይ አይዲድ ጃማ ባልታወቁ ታጣቂዎች ታግቶ ከተወሰዱ በኋላ አስክሬናቸው ወድቆ መገኘቱን ሚዲያችን ላይ መዘገባችን ይታወሳል። አቶ ፋራህ በፑንትላንድ የሚገኘው የኢትዮጵያ ቆንስላ ጽሕፈት ቤት ባልደረባ እንደነበሩ ይታወቃል። የላስ አኖድ ግዛት አቃቤ ሕግ አብዱላሂ ሃርሲድሬ ትናንት በሰጡት መግለጫ ከግድያው በስተጀርባ የአልሸባብ እጅ አለበት ብሏል። የኢትዮጵያ የውጭ ጉዳይ ሚኒስቴር ጉዳዩ ላይ እስካሁን መግለጫ አልሰጠም። ሟቹ አቶ ፋራ አይዲድ የኢትዮጵያ ደህንነት አባል እንደነበሩ የጠቀሱት አቃቤ ሕጉ በአንድ ወቅት የአልሸባብ አባል በመሆን ድርጅቱን ተቀላቅሎ እንደነበር አውስተዋል። የኢትዮጵያ ሰላይ መሆናቸው ከታወቀ በኋላ አሸባሪ ቡድኑ የግድያ ጥቃት አድርሶባቸው ለጥቂት ማምለጣቸውንም አስረድተዋል። በጥቃቱ ለጉዳት ተዳርጎ እንደነበር የገለጹት አቃቤ ከዚያን ጊዜ በኋላ በቡድኑ ክትትል ሲደረግባቸው መቆየቱን አስታውቀዋል። ሲናገሩም አቶ ፋራ ወደ ላስ አኖድ ግዛት ከገቡ በኋላ ምንም አይነት የጥንቃቄ እርምጃ አልወሰዱም። በላስ አኖድ ደግሞ የአልሸባብ አባላት በስፋት ሰርጎ መግባታቸውን ሁሉም ሰው የሚያውቀው ነው ብለዋል። አቶ ፋራህ የሚኖሩት በጋሮዌ ሲሆን ወደ ላስ አኖድ የሄዱበትን ምክንያት እስካሁን አልታወቀም። ሚኪ ነኝ ከሚኪታ ቦርንፎ። ይህንን ቻናል ሳብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኙ። ለእሳታት ያሉኝ መረጃዎችን ይመስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።